ሰላም፣ ሰላም ውድ የዩቱብ ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን፣ በያላችሁ በሰላማችሁ ይብዛ። ዛሬ ከትናንትናው የቀጠለ ክፍል ሶስት ነው የምናየው ማለት ነው። አብራችን ሆነው ማግስቱ የሆቴል ሂሳቤን አወራርጄ ጾም ስለነበር ቁርስ ሳያስፈልገኝ ወደ ኤርፖርት ተጓዝኩ ከዳላስ ኢንተርናሽናል ኤርፖርት ከተነሳን ከሁለት ሰዓታት በረራ በኋላ ከቀኑ በስምንት ሰዓታት ሉዚያና ግዛት ኒው ኦሊያንስ ከተማ ኒል አምስትሮንግ ኢንተርናሽናል ኤርፖርት ደረስን ኒው ኦሊያንስ በሚሲሲፒ ወንዝ ዳርቻ የተመሰረተች ከተማ ስትሆን አብዛኛው የከተማ ክፍል ከባህር ወለል በታች በመሆኑ በጣም ሞቃታማ የአየር ንብረት አላት የአየሩ ወበቅ ለብ ያለ ውሃ በሰውነት ላይ የተደፋበ ያህል እንዲሰማ ያደርጋል። ሀገሯ ረግረግ ምድር የበዛባት ስትሆን አዞ መሳይ ተሳቢ የውሃ ውስጥ እንስሳ በብዛት የሚገኝባት ናት። ፈረንሳዮች በቅኝ ግዛት ይዘው ያስተዳድሯት የነበረ በመሆኑ እስከ አሁን ድረስ ፈረንሳይ መንደር የሚባል አካባቢ ትልቅ የቱሪስት መስህብ ሆኗታል። ኒው ኦርሊያንስ በሚሲሲፒ ወንዝ ዳርቻ የተመሰረተች በመሆኗ በርካታ ጥቁር አሜሪካውያን ይኖሩባታል። አፍሪካ በባርነት የተፈነገሉ የተጓጓዙት ጥቁሮች ሰፋሪ የስኳርና የጥጥ እርሻዎችን እንዲያለሙ የሰፈሩባት ከተማም ናት። የጃዝ ሙዚቃ መፈጠሪያ መሆኗም ይነገርላታል። ባሪያዎቹ በሳምንት አንድ ቀን እሑድ ብቻ እረፍት እንዲያደርጉ ይፈቀድላቸው ነበር። የያኔው መሰብሰቢያ ቦታቸው አሁን አደባባይ ሆኖ ቱሪስት ይጎበኘዋል። በወቅቱ እንጨት ሲቆርጡ ድንጋይ ሲፈልጡ ለማስተባበር ከሚያወጡት ድምፅ በመነሳት ከበሮ ቢጤ እየመቱ ራሳቸውን ለማዝናናት ይጫወቱ ነበር። በዚህ መልክ ከዚህ ቦታ ነው የጃዝ ሙዚቃ የተጀመረው ይላሉ አስጎብኚዎች። ኒው ኦሊያንስ ባህሩር አካባቢ በሽታዎች ሕክምና ዘርፍ ዓለም አቀፍ እውቅናን ያተረፉ ዩኒቨርሲቲዎችና የምርምር ተቋማት ባለቤት ናት። ከተማዋ ማታ ማታ ቀልቧን ታጣለች ምግብ መጠጥ፣ ዘፈን፣ ዝሙት በቃ እብደት ነው። አብረን ከሄድ ነው ልኡካን መካከል አንዱ በመገረም ይቺ ከተማ እኮ ማታ ማታ ነነዌ ናት አለ። አይ ነነዊ እንኳን ከጥፋቷና ከእብደቷ ተምራ ተመልሳለች ይቺ ግን እንደ ሶዶምና ጎሞራ ናት አልኩኝ። ከአስር ዓመት በፊት ከተማዋ ካትሪና በተባለ ከባዱ ሽንፍር ተመታ፣ ብዙ እድመት ደርሶባታል። በአስር ሺህ የሚቆጠሩ ህዝብም አልጎባታል። እሷ ያንን ሁሉ ረስታ እርቃኗን ውላ እርቃኗን ታድራለች። ሰው እንደ ፈረስ ወይም እንደ አሳማ ያለማቋረጥ ሲበላ ያየሁት ሀገር ቢኖር ኒው ኦሊያንስ ነው። ከተማዋ ለስነ ምግባርም ሆነ ፈጣሪን ለመፍራት ግድ ያላት አትመስልም። ከአንድ ሱቅ ላይ እርግማኑ በእርሶ ላይ ይሁን ተብሎ ተጽፎ አይቼ ወይ ጉድ አልኩ። ሰማንያ በመቶ የሚሆነው ሰው በውፍረት ታስሯል። አንዳንዶቹማ የሰውነት ቅርጻቸው በውፍረት ተውጦ ከውሃ የወጣ ጉማሬ ይመስላሉ። ለሚያያቸው ዊ ምን ነው ያሰኛሉ። ለአራት ቀን የሚቆየው አለም አቀፍ የሆርቲካልቸር ኤግዚቢሽን በከተማዋ አርነስት ሚሞሪያል ኮንቬንሽን ሴንተር ተጀምሯል። የአዳራሹ ስፋት ፈረስ ያስጋልባል ከሚሉት ይልቅ በእኛ ሀገር የአንድ ከተማ ቀበሌ ስፋት ያክላል። አሜሪካ ሁሉ ነገር ትልቅ ነው። ትልቅ አዳራሽ፣ ትልቅ ኤርፖርት፣ ትልልቅ ድልድይ፣ ሰፋፊ መንገድ ትልልቅ መኪና፣ ትልልቅ ሀምበርገር፣ በቃ ትልልቅ ነገር ያለባት ሀገር ናት። ምናልባትም ትልቅነትን በትውልዳቸው ከሚቀርጹባቸው መንገዶች አንዱ ይሄው ትልቅ ነገሮችን ማሳየት፣ ማለማመድና ማስተዋወቅ ሊሆን ይችላል። አስቦ መስራት ካለ ምን ችግር አለ? ሁሉም ነገር ማስተማሪያ፣ ስነ ልቦናዊ ማንነት መገንቢያ አድርጎ መጠቀም ይቻላል። ኤግዚቢሽኑ ላይ ከላቲን አሜሪካ ከአውሮፓ ከዩኤስ አሜሪካና ከካናዳ የመጡ ገዢዎችና ሻጮች ተገኝተዋል። የገረመኝ ነገር ቢኖር የመክፈቻ ቀን ኤግዚቢተርስ ሁሉ ወደ አዳራሹ እንዳይገቡ መከልከሉ ነው። ከመክፈቻው ቀን በፊት ኤግዚቢተርስ ያላቸውን ምርት በተሰጣቸው ቦታ ላይ ያምራል፣ ገዢ ያስባል ባሉት መልክ አሰናድተዋል። ስለዚህ የመክፈቻው ቀን ገዢዎች በነጻነት ያለ ወከባና ማግባባት ምርቱን እንዲያዩ ሲባል ነው የተከለከለው። ነጻ ገበያ። የኢትዮጵያ የሆርቲካልቸር ምርት በተለይም የአበባ ምርት ይዘን በዚህ ኤግዚቢሽን ላይ መገኘታችንን ብዙ ጎብኚዎች በመገረምና በአድናቆት ያዩት ነበር። አበባ ከኢትዮጵያ ይላሉ በመደነቅ። ይዘን የሄድ ነው ጥራት ያላቸውን የተለያዩ የአበባ አይነቶችን ስለነበር በቃ በጣም የሚያስደንቃቸው ነገር ሆነ። በተለያዩ ኤግዚቢሽኖች ተሳትፌ እንደታዘብኩት የአበባ ምርት ለኢትዮጵያ ከሚያስገኘው የኢኮኖሚ ጠቀሜታ ይልቅ የሀገሪቱን ነባራዊ ሁኔታ ለማስተዋወቅ የሚያደርገው አስተዋጽኦ እጅግ ግዙፍ ነው። በሰለጠነው ዓለም አበባ የውበት፣ የፍቅር፣ የሰላም ተምሳሌት ነው። ኢትዮጵያ አበባ ምረታ ለዓለም ገበያ አቀረበች ሲባል እንደ ተአምር የሚሆንባቸው ለዚህ ነው። ምክንያቱም ለእነሱ ኢትዮጵያ ማለት የደረቀች ምድር ናት፣ እንዲሁም ሰላም ይራቃት የተራቆቱ ድሃ ሕዝቦች መኖሪያ ብቻ ናት። ከዚህች ምድር የአበባ ምርት እንዴት ይጠበቃል ወይንዱ ያስብላል። ኢትዮጵያ የሰባት ትላልቅ ወንዞችና ተፋሰሶች ባለቤት ውስጡ አረንጓዴ የሆነ አፈር ያለባት ምድር፣ እንኳን ተክል አውራጣት አፈር ውስጥ ቢገባ የሚበቅልባት ሀገር መሆኗን መግለጽ ጉንጭ ማልፋት ነው። ኢትዮጵያ ያላትን በረከት እንኳን የውጭ ሰዎች ዜጎቿም የተረዱት አይመስለኝም። አንደኛው አሜሪካዊ ጎብኚ በአድናቆት አበቦቹን ሲያይ ቆይቶ ወደ እኔ ጠጋ ብሎ አንድ ነገር ልጠይቅ እችላለሁ አለኝ። በደንብ ይቻላል አልኩት። ሌሎች ጓደኞቼ ሌሎች እንግዶችን እያነጋገሩ ስለነበር እኔ ነፃ ነበርኩ። ወደ እኔ ጠጋ ብሎ ምን ተአምር ነው ኢትዮጵያን እንዲህ ያቀየረ? አለኝ። ሁለት ምክንያቶችን ለመጥቀስ ሞከርኩ። አንደኛ የምዕራቡ ዓለም ሚዲያ በአንድ ወቅት በኢትዮጵያ የተወሰነ አካባቢ የተፈጠረውን ረሃብ እጅግ አጋኖ በማቅረቡ በዓለም ሕዝብ ዘንድ የተፈጠረውን ግንዛቤ የተዛባ በመሆኑ፣ ሁለተኛ ሕዝቡ ድህነትን ለማሸነፍ ቆርጦ በመነሳቱ ነው አልኩት። ከዛ በላይ መንግስት የተቻለውን ሁሉ ለማድረግ ይጥራል ብዬ መለስኩለት። በእኔ ግምት የሀገራችሁ ለውጥ እንደ ተአምር የሚቆጠር ነው አለኝ። አበባ አምርተን ወደ ዓለም ገበያ ይዘን በመቅረባችን ትንሽ ግነት የታከለበት መልክ ስዕል እየፈጠረ መሆኑ ተሰማኝ። አበባ የሚያመርቱ የምግብ ሰብልና ሌሎች የግብርና ምርቶችን አትረፍርፈው ነው የሚል ግንዛቤ የፈጠረ መሰለኝ። ለማንኛውም ከሰውየው ጋር የነበረኝ ቆይታ ጨርሼ እረፍት ለማድረግ አዳራሹ አቅራቢያ ወደሚገኘው ሪቨር ወክ ወደሚባለው ስፍራ ሄድኩ። ሪቨር ወክ በሚሲሲፒ ወንዝ ዳርቻ የተገነባ በጣም ትልቅ የገበያና የሬስቶራንት ማዕከል ነው። ወንዙን በሰፊው የሚያሳይ ሰገነት አለው። ቡና እየጠጣው ፊቴን ወደ ወንዙ አድርጌ ቁጭ አልኩ። ወራጅ ወንዝ ሳይሆን ሐይቅ የሚመስል ሚሲሲፒ ጸጥ ብሎ ተገኝቷል። አይ ሚሲሲፒ፣ ጥቁር አፍሪካውያን ካንተ ውሃ እየቀዱ ከግንባራቸው ላብ እያንጠፈጠፉ ጥጥና ሸንኮራ አልምተው የአሜሪካን የሀብትና የስልጣኔ መሰረት ጣሉ። አንተም በረጅሙ ታሪክ የጥቁር ሰው ልጅን ግፍና መከራ ታዘብክ። እድሜም ሰጥቶ ጥቁር ይችን ሀገር ሲመራ በአቅራቢያ ያለው መሬት በሰው ጉልበት ሳይሆን በረቀቀ ሜካናይዝ ቴክኖሎጂ ሲለማ ተመለከት። አንተ እድለኛ ነ ድህነት በብልጽግና ባርነት በነፃነት ሲተካ ታሪክ በበጎ ሲቀየር ለመመልከት በቃ። ምን አለ አባይ፣ ተከዜ፣ አዋሽ፣ ሸበሌ፣ ባሮ፣ ኦሞና ጊቤ ዳዋና ገናሌ እንዳንተ ታሪክ ሲቀየር ባዩ ፈንባቸው እንጂ ሲለማባቸው ሳያዩ ለም አፈር ደለል ተሸክመው ወደ ባህር ዳን ሲጓዙ ውሃቸው አንድም ቀን ሳይነጠፍ ሀገር በድርቅ ሰበብ በረሃብና በድህነት መልኳን ታሪኳን ጥላሸት ሲቀባ የሀገር ልጅ በጠኔ ሲቆራመድ ማየት እጣቸው ባይሆን የኋላዮች ጉዞ ታዛቢ ሆኖ ከመኖር ቢወጡ እያልኩ በጥልቅ ምሬት አጉረመረምኩ።